የተከሰተው ነጭ አመዳይ በማንጎ ተክል ላይ ከፍተኛ ጉዳት ማድረሱን የመስኖ ተጠቃሚ አርሶ አደሮች ገለጹ። በአክመራ ብሔረሰብ አስተዳደር በዝቆላ ወረዳ የተከሰተው ነጭ አመዳይ በሽታ በማንጎ ተክል ላይ ከፍተኛ ጉዳት ማድረሱን የመስኖ ተጠቃሚ አርሶ አደሮች ገልጸዋል። የመስኖ ተጠቃሚ አርሶ አደር አደሩ ወልዴና ገብረ ኪሮስ ወልዴ ዮሐንስ በ2016 ዓ ም የተከሰተ የማንጎ ተክል በሽታ አሁን ላይ ከሁሉም ተስፋፍቶ ከፍተኛ ጉዳት እያደረሰ ይገኛል ብለዋል። በዋግ ደረጃ በክል ደረጃ የሚያሰራ

ማንጎ ነበር። አሁን በሽታ ተከሰቶብን አጠቃላይ የኛ ብቻ ሰላጄም ጽጽቃ አጠቃላይ ጥቅም ውጭ ነው እያደረገ ያለው በሽታው 2016 ጀምሮ የመጣ በሽታ ነው። መጀመሪያ የዝቋላ ማንጎ የዝቋላ ማንጎ የሚያሰኘው ጽጽቃ ገነት ወይም ዝቋላ ገነት የሚባሉ አሁን እየተሰረዘ ነው ያለው። ስለዚህ አሁን 2016 ጀምሮ እስካሁን ድረስ በሽታው እንደቀጠለ ነው ያለው። ከማንጎ ፍሬና ቅጠል የሚከሰተው ነጭ ደቃቅ ትል እየቆየ ዛፉን እያደረቀ ከአሁን በፊት በዞንና በክልል ደረጃ እጅግ ታዋቂ የነበረ

የነበረውን የዝቋላ ወረዳ ማንጎ ምርት ከጥቅም ውጪ ማድረጉንም ገልጸዋል። አሁን መጀመሪያ ምንድን ነው የሚያደርገው? የዚህ አይነት ነጭ ያደርጋል። የዚህ አይነት አሁን

ይወዳል በቃ እንጨቱን ያደርቃል። እንጨቱን ያደርቃል። ያው እንደዚህ ያደርቃል ያደርቀ ይሄዳል። ያው ማገዶ ብቻ ነው እየተጠቀም ነው ያለው። ሶስተኛው ደረጃ መጨረሻ፣ አንድ አንዲት ቀርታ ፍሬ ካላት ከማንጎስ በቃ ፈልፍለህ ስታየው ነጭ ትል ያደርጋል። በሶስት ደረጃ ነው እያጠቃ ያለውና በተለያየ መንገድ ያው መንግስትም ስንጠይቅ መድኃኒት ካለ ብለን ጉብለን ስንጠይቅ መድኃኒት እስካሁን የሚያቀርብ ያው ተደጋጋሚ ጠይቀናል። መንግስት የሚያቀርብ ነገር የለውም። በግዢም ቢሆን በተለያየ ነገር ይሁን ይቀርብልን ብለናል። ባለፈው አመት ለወረዳው ግብርና ጽህፈት ቤት ችግሩን አቅርቦ የተወሰነ የመድኃኒት ሞካ

ሙከራ ቢደረግም መፍትሄ እንዳልተገኘ በመግለጽ የችግሩን አንገብጋቢነት በመረዳት የሚመለከተው አካል አስቸኳይ መፍትሄ እንዲሰጥ ሲሉም ጠይቀዋል። አምና እንደተባለው 2017 ተሞክሮ የተደረገ ነገር አለ። አምና መድኃኒትም በወረዳ ደረጃ በግብርና ደረጃ ተገዝቷል። ይህን አሳስበናል። በደም የደረቀን ይህን ወሰን አሳይተናል። እኔ ብቻ ማለት ሌሎች አርሶ አደርም አሳይተዋል። እስካሁን የተሰጠ መፍትሄ የለም። ጠይቀናል። መድኃኒት ካለበት ይፈለግ። አሁን ስላልጠቀም ነው የሚቆርጥ። አሁን ገና በገጀቦና በመጠረቢያ ልንቆርጡ ነው። በቃ ከእናንተ እንዳይመጣ እየጎልን አሁን ይሄ

እንዳለ በሽታው ያያችሁት፣ መቼም ዞራችን አያያት ይሄ ነው በቃ። ስለዚህ የጥቅም ውጭ ይሆን ነው ያለውና በዚህኛው ደረጃ መንግስት፣ በአስቸኳይ መድኃኒት ያውፈልጎ አፈላልጎ ቢሆን መንግስት መድኃኒት ቢያቀርብልን አርሶ አደር የመስኖ ተጠቃሚ ነ እች ነው። እኛ የምንታዳደረው በማንጎ እና የሆነ በፍራፍሬ ነበረ የምንጠቀመው። አሁን ከመስኖ ላይ እንትን ከማንጎ ላይ የመጣ በሽታ እንግዲህ አሁን ጋር ሶስት አመት ነው የምንጠቀመው ነገር የለም ያለው መድኃኒቱ ብንጠይቅም መድኃኒትም መፍትሄም አልተሰጠም።

ያው በሽታውን በአመት በአመት አለቀቀልነው። ይህን እንደዚህ ነው የሚያደርገው መጀመሪያ አበባውን ያራግፋል። አቋንባ ምናምን ልሰራ ሲል ከዛ በኋላ ከቅጠሉ ገብቶ ቅጠሉ ይሄ ነው ነጭ ያደርጋል። እንደዚህ ስታደርጉ ዝም ብሎ እንትን ነው የሚሆነው። የሆነ ደቃቃ ነው በሽታው፣ አይታይም። ላይ ነህ አይተህ አታገኝም። ዝም ብለህ በቃ እንደዚህ ስታደርግ ብቻ ነው የሚታወቁ እና ስለዚህ ያው ይህ ቢታይልን ነው

የዝቋላ ወረዳ ግብርና ጽፈት ቤት ምክትል ኃላፊ አቶ ጌትነት ከበደ ከቦታው ተገኝተው እንደገለጹት በ2016 ዓ ም የተከሰተው ነጭ አመዳይ የማንጎ በሽታ እንደ ወረዳችን ትልቅ ፖቴንሻል አንዱ የሆነውን የማንጎ ተክል ላይ ከፍተኛ ኪሳራ ማድረሱን ገልጸዋል። አርሶ አደሮች በማንጎ ምርት ውጤታማ በመሆን በአመት ከ60ሺ ብር በላይ የተሻለ ገቢ የሚያገኙበት ትልቅ ተስፋ ይጣለበት ህይወታቸውና የምግብ ዋስትናቸውን የሚያረጋግጡበት ትልቅ ጸጋ ነው። እንግዲህ ዋይት ስኪን የሚባሉ በሽታ

ከመጣ ቅድም አርሶ አደሩ ሲናገሩት ነው። ከ2016 አመተ ምህረት ጀምሮ የተከሰተ በሽታ ነው። እንግዲህ እንደ ወረዳችን ያለ ትልቁ ፖቴንሻላችን አንዱ መስኖ ነው፣ መስኖ ስራችን ነው። በጣም ከጊዜ ወደ ጊዜ በጣም ውጤታማ የሆነ ካለ ነው፣ ደግሞ ቋሚ ተክል ነው። ቋሚ ተክል ደግሞ ማንጎ ነው። የተሻለ ውጤት አርሶ አደሮቹ ከአመት ከ60ሺህ ከ70ሺህ ብር በላይ በአመት ገቢ የሚያገኙበት ህይወታቸውን፣ ምግብ ዋስትናቸውን የሚያረጋግጡበት ትልቁ ጸጋና አርሶ አደሮች ህይወት እየቀየረ ያለውን የአርሶ አደሮ ምግብ ዋስትና እያረጋገጥ ካሉት

ቋሚ ተክሎች አንዱ ማንጎ ነው፣ የተሻለ ግቢ ከሚያስገኛቸውና ምንድነው፣ አጠቃላይ እንደወረዳ ከ75% በላይ ወይም ወደ አጠቃላይ እንደወረዳ በማንጎ ተክል የተሸፈነ መሬት 110 ሄክታር ሲሆን 965 አርሶ አደሮች ተጠቃሚ ናቸው ብለዋል። 110 ሄክታር በላይ በቋሚ ተክል ይሸፈናል። ያም ደግሞ በማንጎ መሬት የተሸፈነ መሬት ነው። እንግዲህ ይህ በሽታ

የተከሰተው 2010 ላይ ነው የተከሰተው ከተወሰኑ መስኖ ቦታዎች የተከሰተው ይህ በሽታ ከጊዜ ወደ ጊዜ እየተስፋፋና እየተዛመተ ከአንድ ቀበሌ ወደ አምስት ቀበሌዎች ተዳርሷል። የተከሰተው በአንድ ቀበሌ ላይ ነው የተጀመረው በአንድ ቀበሌና በውስን አርሶ አደሮች ላይ ነው የተከሰተው። አሁን ላይ ከጊዜ ወደ ጊዜ እየተስፋፋ የሄደበት ከአንድ ቀበሌ ተጀምሮ ወደ አምስት ቀበሌዎች ላይ የደረሰ ከሁለት ከሶስት አርሶ አደሮች ላይ ጀምሮ እስከ መቶ አሁን ወደ ዘጠኝ መቶ አካባቢ የሚጠጋጋ አርሶ አደሮች ላይ እየተዛመተ ያለበት ሁኔታ ነው ያለው። በሽታው በአንድ አካባቢ ብቻ ይቆም አይደለም

አንድ አካባቢ ብቻ የሚቆም አይደለም። በጣም በስፋት አርሶ አደሮች እየጎዳ እያጠቃ ያለ ሌሎች አካባቢዎች ላይ በስፋት እያጠቃ የመጣው ነጭ አመዳይ በእኛም አካባቢ አበባውን፣ ፍሬውን እና ቀስ በቀስ ግንዱን በማጥቃት ማንጎውን ከጥቅሞች በማድረግ በስፋት አርሶ አደሩን እያመከንና እያጠቃ ያለ በሽታ መሆኑን የገለጹት አቶ ጌትነት ከበደ ባለፈው አመት ከችግኝ ጣቢያው እና ከሶስት አርሶ አደሮች መስኖ ላይ የመድኃኒት ሙከራ ተደርጎ ውጤታማ እንዳልነበረ አስረድተዋል። ፍሬው ላይ ያጠቃል፣ አበባው ላይ ያጠቃል

ግንድረ ያጠቃል፣ ቀስ በቀስ ማንጎን ከጥቅም ውጭ ሊያደርግ የሚችል በሽታ ነው። እንግዲህ ውሃ የትስኪን ነው ከአማራ ክልል ላይ እንግዲህ እየተዛመተ ክልል ከእኛ አካባቢ አልነበረም፣ በቅርብ ሰዓት የመጣ በሽታ ነው። እንዴት እንከላከል የሚል በተለይ ደግሞ በእኛ ጋር ተቀናጅቶ የሚሰሩ ግብርና ምርምሮች በዚህ የሙያ እገዛ እንዲያደርጉ ይሄ በሽታ እንደከሰተ ተነጋግረን ሙከራ አድርገናል። አንዱ ሙከራ ያደረግነው ከሁለት ሶስት አርሶ አደሮች ላይና በራሳችን ችግኝ ጣቢያ ፍራፍሬ ላይ ሙከራ ያደረግነው ብዙ ፋንክሽናሽ ያለ ውጤታማ

ውጤታማ ነው ማለት አይቻልም። ብዙ ውጤታማ አይደለም። ስለዚህ ምን ይደረግ የሚል ነው አሁን እኛ እየተነጋገርን ያለው አሁን እርሻ መምሮች ከክልል ከሚመጡ ሰዎች ነበሩ። ነሱ ጋር እየተነጋገርን ያለው ይሄ በዘመቻ መልክ መሰራት አለበት ነው። ሙሉ በሙሉ ለምሳሌ ያንዱን አርሶ አደር ተከላክለህ ያንን አርሶ አደር የምትተው ከሆነ መከላከል አትችልም። ሙሉ በሙሉ መረጨት አለበት ወይም ደግሞ መወገድ አለበት የሚል ምክረ ሀሳብ ነው

ይሄ ዙሮ ዙሮ አሁንም ቀጣይ በደንብ መሰራት ከነብ የሚመለከታቸው አካላት ለዚህ መፍትሄ መስጠት አለበት ነው። አሁን ባለበት የሚቀጥል ከሆነ ማንጎ ከጥቅም ውጭ ይሆናል። ከጥቅም ውጭ ነው። አርሶ አደሮች ላይ ተስፋ እየቆረጡ ወደኛ እየመጡ እየጠየቁ ነው ያለው። እኛም እየጠየቅነው እስካሁን ምላሽ ያላገኘንበት እና አካባቢ ከጊዜ ወደ ጊዜ እየተስፋፋ የሄደበት ሁኔታ ነው ያለው።

በዚህ ከቀጠለ ከማንጎ ብቻ ሳይሆን ከፓፓያ፣ ሎሚ፣ ሙዝና ሌሎች ላይ ሊዛመስ ስለሚችል በዘመቻ መልክ ሙሉ በሙሉ በማስወገድ አርሶ አደሩ በለፋውና በደከመው ልክ ማግኘት የሚገባውን ምርት እንዲያገኝ በምን መልኩ ቢሰራ ይሻላል የሚለውን ከክልልና ከሰቆጣ ዝናብ አጠር ምርምር ጋር በመቀናጀት አስቸኳይ ምላሽ እንዲሰጥ ጥረት እንደሚያደርጉም አብራርተዋል። ኦልሬዲ ማንጎን ብቻ ላይ አጠቃ ይችላል። ቀስ በቀስ ሌሎች ማንጎንም፣ ፓፓየንም፣ ሎሚንም

ሙዝንም ሌሎችን እየተዛመተ ሊሄድ ይችላልና፣ ተሎ የመጣቃት ባህርይ ስላለ ነው። ማንጎ ላይ አሁን ሌሎች አካባቢ ላይ በጣም የተስፋፋበት ስለሆነ ሌላውን ዝርያ እራሱ የሚያጠቃበት ነው ያለው። ይሄ ዋይት ስክሪን የሚባለው በሽታና ሌሎች እንደሚያወሩት፣ የኛ አካባቢ ላይ እስካሁን ባለው ግን ማንጎ ብቻ ነው እያጠቃ ያለው። እኔ የጠረጣሪው አሁን ከማንጎ ብቻ ሳይሆን ወደ ሌሎች ቋሚ ተክሎችም ላይ እየተዛመተ ያጠቃል የሚል ዝናም ስላለ የተሞከረው ነገር ብዙ ውጤታማ አይደለም። ቀጣይ የተሻለ ነገር እንዲመጣ እንፈልጋለን።